አሰላሙ ዓለይኩም ወረህማቱላሂ ወበረካቱሁ። ውድና የተከበራችሁ የፈረሰኛ ፋሚሊዎች እንደምናችሁ ደህና ናችሁ ወይ? በጣም ሰላም ነኝ አልሐምዱሊላ። እናንተስ እንዴት ናችሁ? ስራ፣ ጤና አፍያ እንዴት ይዟችኋል? ከኔ ጋር አልሐምዱሊላ ሁሉም ሰላም ነው በያላችሁበት ያለው ሰላም ስጠት ይብዛላችሁ፣ እያልኩኝ በመጀመሪያ ላይክና ሰብስክራይብ እያደረጋችሁ እንድታበረታቱኝ እንደተለመደው እየጠየቋችሁ ነው የሚባለው፣ እየጠይኳቸው ኦር እየለመንኳችሁ፣ በሁለቱም ያስኬዳል። እና ወደ ጓደኞች ቶበሮች ማለት ነው። እናንተም ላይክ አድርጉኝ፣ ላይክ ያላደረገ ማነው? ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኖ አበረታቱኝ ማለት ነው እንግዲህ በሳምንት አንድ ቀን በወር አንድ ቀን ሆኗል ቪዲዮ የምንሰራው ማለት ነው። እየተመቸኝ አይደለም ከመዳም ስራ ጋር በጣም ቢዚ የሆንኩ ነው። እንግዲህ አላህ ስብሀነ ተዓላ ያገዘን ያበረታን ሁላችንንም። እና ባለፈው ከስድስት ወር በፊት ወር ከስንት ወር በፊት አላቅም ብቻ የሆነ ቪዲዮ ሰርቼ ነበር። አኪድ ስድስት ወር ይሆናል ያስበሩ ወይ አምስት ወር ከምናምን። ለማንኛቸውም ያ ቪዲዮ የሰራሁት በሳውዲ በወጣው አስደሳች ህግ ለህገወጥ ሰራተኞች ወይም ለህገ ወጥ ስደተኞች የተመቻቸላቸው እና የወጣላቸው የምህረት አዋጅ የሚባለው ነበረ ማለት ነው። እና በሱ ዙሪያ ላይ ነው አሁን እንዳወራ የምፈልገው። ስድስት ወር የተሰጠው የጊዜ ገደብ በፈጣን ሁኔታ በጣም ነው ቀኑ የሚፈጥነው፣ ፈጥኖ አሁን ስድስተኛ ወር ላይ ደርሷል ማለት ስድስተኛ ወር ራሱ ሊያልቅ አንድ ሳምንት ብቻ ናት የቀረችው። ምናልባት ሰምታችሁ ሊሆን ይችላል፣ ያልሰማችሁ ሊሆን ይችላል። አንድ ሳምንት ነው የቀረው ማለት ነው። አንድ ሳምንት ራሱ የሚሞላ አይመስለኝም። በጣም አጭር ጊዜ ነው የቀረው፣ ግን ቀን ይጨመራል ወይስ አይጨመርም? ይሄ ደግሞ ገና የተብራራና የተገለጸ ነገር ሄደም እንግዲህ ከሰማን ከተባለ ደግሞ መተን እናሰማችኋለን ማለት ነው። አሁን ለጊዜው የተሰጠው የስድስት ወር ገደብ ያው አልቋል፣ የተወሰኑ ቀናቶች ናቸው የቀሩት ማለት ነው። ላሰራችሁ ኬካችሁን የቆረሳችሁ ይቃማችሁን የወለበለባችሁ ብትን ስትሉ ነበረ፣ እኛም መብሮክ እያልናችሁ ነበረ። እንኳን ደስ ያላችሁ የምትጠቀሙበትና መልካም ስራ የምትሰሩበት የምትደሰቱበት እስከ መጨረሻ እያደረግላችሁ እያለ እያልኩኝ፣ ያላሰራችሁ ደግሞ የእኔ ቢጤዎች ምችት ይበላችሁ። ለእናንተም ደግሞ የሆነ ያሰባችሁት ያለማችሁት ሌላ የራሳችሁን እህልምና ምኞት ፍላጎት ይኖራችኋል። አላህ ሱብሃነወተዓላ ያሳካላችሁ ያሳካልኝ ማለት ነው። እንደዚሁም ደግሞ አብዛኛ ጊዜ ደግሞ ይሄንን የቃማ ነገር አብዝተው የሚፈልጉትና የሚመኙት ባህርተኞችና በኦምራ የመጡ ናቸው። በተለይ ባህርተኞች በቀፍትህ እያሉ ነው። ምናልባት ለእነሱም የተሻለ ጊዜ ይመጣላቸዋል ማለት ነው የቃማ የሚያገኙበት። ካላገኛቸውም ደግሞ እንግዲህ አርፋቸው ጥሩ ስራ ከገጠማቸው ስራችሁን ብቻ መስራት ነው ማለት ነው። የቃማ የሀገር ድርሶ ለመምጣትና እንደፈለጋቸው ለመንቀሳቀስ ነው እንጂ በስራ ላይ የተለየ ነገር አይመጣም። የርዚቃችሁን ነው የምትሰሩት። እንደገና ደግሞ መዲያም ቤትም ሆነ ውጭ ሆነ በስነ ስራ ሰርታችሁ ገንዘብ መያዝ ትችላላችሁ። እናንተ ዓላማችሁ አንድ አይነት ከሆነ እና ጥሩ ዓላማ ካላችሁ ማለት ነው። እና ያው ዛሬ ይህን ልነገራችሁን የመጣሁት ማለት ነው። ሀባይቢ አሁን እንግዲህ መሞከር ምትችሉ ምድላችሁን አሁን መሞከር ትችላላችሁ ባለችው አጭር ጊዜ ማለት ነው። ያለቀላችሁም እንግዲህ እንኳን ደስ ያላችሁ። ደግሞ በብር ጥረት በተለያየ ምክንያት ደግሞ የዘገየባቸው እርግጠኛ ነኝ። በነገራችን ላይ ቀን ይጨመራል የሚል ተስፋ አለኝ። ምክንያቱም ለእኛ ብለው ሳይሆን ለራሳቸው የሀገሪቱን ስደተኛ ማህበረሰብ ሕጋዊ ለማድረግ ስለሚፈልጉ ቀን ይጨምራሉ የሚል ተስፋ አለኝ። እንሻላ። ሌላው ደግሞ አሻራ ይዟቸው ኢቃማ ሳይሰራላቸው ከጠለብ የጠፉ ኒሃይ ክሩጅ የተደረገባቸው የነዛ የነዛ በተለያ ችግር ፈጥሮባቸው ያላሰሩ አሉ። በገንዘብ እጥረት በከፊል ማጣት፣ በተለያየ ምክንያት ለነዛ ሲባል ምናልባት ተጨማሪ ጊዜ ይሰጣል ብዬ ተስፋለኝ። ከዚህ በፊት ዱባይም የተሰጠው የሶስት ወር ጊዜ ነው ምናምን ጊዜው ሲያልቅባቸው ተጨማሪ ጊዜ የተሰጥቷቸው ነበር፣ እና ሳውዲም እንደዛ ይሰጣል የሚል ተስፋለኝ። ምክንያቱም ይሄ በቂ አይደለም ለሁሉም ሰው። በተለያየ ምክንያት ያላሰራ ሰው ስላለ አሻራ ራሱ አልወጣላቸው ብሎ ያላሰሩ አሉ። የእጅ አሻራ የማይወጣበት አጋጣሚ አለ። አሻራቸውን ሲሰጡ አልወጣ ብሏቸው መሰለኝ ያው በተለያየ ምክንያት ያላሰሩ ስላሉ ለነሱ ሲባል ተጨማሪ ጊዜ ይሰጣል የሚል ተስፋ አለኝ። እንደዛም አይነት አጋጣሚ ከተገኘ ድጋሜ ሌላ እድል ማለት ነው። እድሉን ተጠቅማችሁ ያላሰራችሁ ማሰራት ትችላላችሁ። የማትፈልጉም ደግሞ እንግዲህ ይመቻችሁ ማለት ነው። እና ዛሬ ያው ይሄን ልንገራችሁ ብዬ ነው የሰማሁትን ማለት ነው። አባይቢ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ቪዲዮዬ ላይክ እና ሰብስክራይብ አድርጉ። ዩቲዩብ በጣም እያስጠላኝ ነው፣ ተስፋ እያስቆረጠኝ ነው። አልታይልኝ እያለ ነው፣ አልታይልኝ የሚባለው ብቻ የሆነ ችግር ችግር አለቀው ብሏል እና ወይ የአዲስ መክፈት ወይ ደግሞ ማቆም ነው የሚኖርብኝ ማለት ነው። ለማንኛቸው መልካም ጊዜ ይሁንላችሁ። ወሬ ያበዛውባችሁ፣ ደህና ሁኑ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ